ነው ወንድኝ፣ ነው ወንድኝ። ነው ጥያቄ የምጠይቅህ ምንድን ነው? ለትውልድ ትምህርት እንዲሆን ብዬ ነው። ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፈት መሰክር ስድናለና ጽብቃለና ይላል። ምን ምዕራፍ ላይ የሚገኘው እሱ? አታውቁም። ሌላ ደግሞ ልጠይቅህ፣ ምላስ ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ሲመሰክር ዘንድ ነው የሚለው ምን ምዕራፍ ላይ ይገኛል? ሮ እኛ እኮ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው የምንማር፣ እንጂ መጽሐፍ ቅዱስ አትማሩ። መጽሐፍ ቅዱስ እኮ አንማረም። ቀን ልንገራችሁ፣ ቅዳሴ ታውቃለህ። ሌላስ በቃ ዳዊት ዳዊትን ታውቃለህ። መጽሐፍ ቅዱስ እኛ ማንበብ ነው ማንበብ ብቻ። ከመጽሐፍ ቅዱስ ውጭ የሆነውን መጽሐፍ ቅዱስ ከወንጀሉ ይገኛል፣ ግን ማንበብ ነው እኛ በአንድምታ ተቀምጠን በወንበር አንማረው ጀማ የምትማሩት እንጂ መጽሐፍ ቅዱስን አትማሩ። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያዩ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም፣ የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ እራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ። ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርም? እሱ እንደ ሰው አይደለም እንጀራን ሰጥቶ ብቻ ዞር አይልም ራሱን ነው የሚሰጣችሁ እግዚአብሔር ምስክሬ ነው ዘፍጥረት ብላችሁ ጀምሮ በኦርቶዶክስ እምነት ያላችሁ በካቶሊክ ያላችሁ በ በተሃድሶ ያላችሁ በጴንጤዎችም እኛ ራሳችን ጴንጤ ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስለ ሁሉም ነው ለይቼ አልመጣሁም እዚህ ውስጥ አለ ይህን ስናነብ ጌታን እናገኘዋለን ይህን ስናነብ እናገኛለን። እዚህ ማህበራዊ ሚዲያ ላይም ሆነ መሬት ላይ ለአንድ ሰው የኦርቶዶክስ አይነት እውቅና የሚሰጠው ለራሳቸው እንኳን ገነት ይግቡ፣ ሲኦል ላልተለዩ ሞተውም ለተቀበሩ አንዳንድ የውጭ ሀገርና ሀገር በቀል ወደሆኑ ሰዎች በመዘመሩ በመስገዱ ወደ እነሱም በመጸለዩ መሆኑና ከዚያም አለፍ ሲል ጴንጤዎችን በሰደበበትና ባዋረደበት ልክ ወይም መጠን መሆኑ እጅግ በጣም ያሳዝነኛል። ታዲያ መመዘኛው ምን ነበር መሆን ያለበት ብትሉኝና እኔም መልሼ ተጀምሮ እስከሚያልቅ ድረስ ስለ ኢየሱስ ክርስቶስ የሚተርከውንና የኢየሱስ ክርስቶስን ብቸኛ ወደ ዘላለም ሕይወት መግቢያ በርነት የሚናገረውን መጽሐፍ ቅዱስን እየገለጠ እየጠቀሰ ለሰዎች እየመሰከረ ሰዎችን በወንጌል እየማረከ ወደ ቤተ ክርስቲያን በማምጣቱ ነው መሆን ያለበት ብላችሁ ደስ ባለኝ ነበረ። ነገር ግን አንድ ሰው መጽሐፍ ቅዱስን ገልጦ ስለ ኢየሱስ ክርስቶስ ብቸኛ ዳኝነትና ብቸኛ ወደ ዘላለም መግቢያ በርነት መመስከር በጀመረ ማግስት የስድብ ውርጅብኝ እንደሚወርድበትና እንደሚወገዝም ጭምር ስለማውቅ እጅግ በጣም አዝናለሁኝ። ደህና ሁኑ። አይ ቲንክ ይሄንን ቪዲዮ ከሰራሁኝ በኋላ ወይ ልታሰር እችላለሁ ወይ ደግሞ የሆነ ነገር ይደርስብኛል። አምሬዲ ምንም ግድ አይሰጠኝም። ነገር ግን ይሄንን ነገር ከመናገር ወደኋላ ማለት አልችልም። ምን ልላችሁ ፈልጌ ነው? ኦርቶዶክስ እምነት ተከታዮች የሆናችሁ ጓደኞቼም መላው በኢትዮጵያ ያላችሁ ወዳጆቼም በጣም ነው የሚወዳችሁ፣ በጣም ትልቅ ሪስፔክት ነው ያለኝ። ነገር ግን አንድ ነገር እላችሁ እፈልጋለሁ ሰላሳ አንድ አመት ሙሉ ቤተ ክርስቲያን ውስጥ አገልጋይ ነኝ የሚል አባት መጽሐፍ ቅዱስ አለህ ወይ ተብሎ ሲጠየቅ የለኝም ማለ። ስለዚህ እስከ 31 ዓመት ሙሉ ሲያስተምር የነበረው መጽሐፍ ቅዱስን መሰረት ሳያደርግ ገድልንና ድርሳናትን መሰረት አድርጎ የሚያስተምር ከሆነ መጽሐፍ ቅዱስን መሰረት ካላደረግ ማድረግ የሚችለው እነዛን መጽሐፍት ነው። ከነዛ መጽሐፍት የሚያስተምራችሁ ከሆነ ለምሳሌ ከነዛ መጽሐፍት አንዱን ስነግራችሁ ክርስቶስ ሰምረም የሚል መጽሐፍ አለና ከእሷ መጽሐፍ ላይ ወስጄ ስነግራችሁ በየቀኑ ክርስቶስ ሳምራም አስር ሺህ ነብሳትን ከገሃነም አውጥታ ወደ ገነት ታስገባለች የሚል የክርስቶስ ደም ላይ የሚቀልድ ስህተት የሆነ አስተምሮን የሰማችሁ እሷ ስላደረገችው ጉላታ እና እሷን ስለማመስገን ነው የምታስቡት እንጂ ክርስቶስ ስለሞተላችሁ ስለመስቀሉ ስራ በጭራሽ ልታስቡ አትችሉም። እና ከፈጣሪ ይልቅ ፍጡርን የማመስገን ከፈጣሪ ይልቅ ከሞተላችሁ ካዳናችሁ ከመስቀሉ ስራ ይልቅ ሌላን ነገር ሌላም ፐርሰንን እያመሰገናችሁ ፍጡርን እያመሰገናችሁናለን ፍጡር እየዘመራችሁ የመኖራችሁ ምክንያት ስህተቱ ከእናንተ አይደለም። እናንተን ከሚያስተምሩ ከአባቶቻችሁ ነው። እንዴት አድርጋችሁ እንዳያችሁ እኔ ባይገባኝም እኔ ያወኩት ነገር ቢኖር ማለት ነው። አሁን ላይ ያላችሁ ወጣቶች አሁን ላይ አሁን በእኛ በእኛ እድሜ በእኔ እድሜ ያላችሁ ወጣቶች በእውነት ነገ የፍርድ ወንበር ላይ ብቻችሁ ነው የምትቆሙት። ማንም ስለናንተ እናንተ ቆሞ እንትን የሚል የለም። በፍርድ ዙፋን ፊት ብቻችሁ ነው አደለም የምትቆሙት? ስለ ህይወታችሁ ግድ የሚሰጣችሁ ከሆነ መጽሐፍ ቅዱስ አንብቡ፣ ግዙና አንብቡ። የእውነት ነው የምለው። አይ ቲንክ እንዴት እንደምታስቡ እንዴት እንደምትረዱት አላውቅም፣ ግን መጽሐፍ ቅዱስ አንብቡ። እውነት ነው የምለው። ተአምረ ማርያም፣ እኔ ብዙ መጽሐፍቶችን አውቃለሁና ላነሳችሁ አልፈልግም። ሰው የታወቀ ነው። ሶሻል ሚዲያ ላይ ሲዘዋወር የነበረ ነገር ነው። እና ምን ለማለት ፈልጊ ነው? የሆነ የሆነ ነገር ተረት ስትሰሙ ከርማችሁ ማለት ነው። ፍጡሩን ለማመስገን ሁል ጊዜ ፍጡሩን ፍጡር ጋር የምትሮጡት ወዳችሁ አይደለም፣ ስትሰሙ የነበራችሁት ትምህርት ነው። ወንጌልን መሰረት ካላደረገ ስለ ወንጌል ካልተነገራችሁ እንዴት አርጋችሁ ነው ክርስቶስን ማመስገን የምትችሉት? እንዴት አርጋችሁ ነው እሱንስ ማምለክ የምትችሉት? እንዴት አርጋችሁ ነው በእውነትና በመንፈስ ማምለክ የምትችሉት? ከመጽሐፍ ቅዱስ ጋር ብትገናኙ ብትቆራኙ ኖሮ ለምስሎች ባልሰገዳችሁ ነበር እላለሁ። አይ ቲንክ ሊያበሳጫችሁ ይችላል፣ ግን እውነታው ይሄ ነው፣ ወደዳችሁ ምጠላችሁ ዮሐንስ ራእይ ላይ ራሱ ወጥቶ ሲሰግድለት ፊቱን አይቶ ሲሰግድለት ተነስ እኔም ከአንተ መሀል እንደ አንዱ ነኝ መከራን የሚቀበል ለእኔ አትስገድ፣ ለእግዚአብሔር ስገድ ብሎ መልሶለታል። ዘዳግም መጽሐፍ ላይም ስናነብ እንደዚህ አይነት ነገሮችን ከእንጨት ለተሰራ ምስል አትስገድ የሚል አለ። ዛሬ ላይ ግን በአይምሯችን የቀረጽነውን ነውን የገብርኤልን እና የማርያምን ስዕል አምጥተን እዚህ ጋር በፒክቸር ስለን የምንሰግደው ከመጽሐፍ ቅዱስ ስለራቀን ብዬ አስባለሁ የምትሰግዱት እና እባካችሁ መጽሐፍ ቅዱስ አንበቁ ቢያንስ መምህር ነኝ፣ አስተማሪ ነኝ የሚል ሰውዬ የሚል አባት መጽሐፍ ቅዱስ የለኝም ካለ እንዴት እንዳሰባችሁት አላውቅም። በጣም ትልቅ አደጋ አለው። ትውልዱ ላይ ትልቅ መርዝ አለው። ዛሬ በዚህ በኛ እድሜ በኛ ወጣት ያላችሁ ሰዎች በሙሉ ይለይብኛል። ሚካኤል ደሞ ክነፈር ግባ የሚለውን የግዕዝ መዝሙር ወይንም ዘመርን በትህትና ይገባሻልና ሆነሻል የጽድቃችን ጥላ ከለላ እያላቸው የምትዘምሩት ወዳችሁ አይደለም። ያንን ተረታ ተረት ስትሰሙ ከርማችሁ ነው። አም ሶሪ ምንም ማድረግ አትችሉም፣ ማለቴ ምንም ማድረግ አልችልም። ልታስሩኝም የፈለጋችሁትን ነገር ልታደርጉም ትችላላችሁ። ግን ጥያቄ የሚፈጥርባቸው ከሆነ አንድ ነገር ቻሌንጅ ላድርጋችሁ፣ መጽሐፍ ቅዱስ ግዙና አንብቡ በእውነት ዝም ብላችሁ በየሆነ ተረት የማትመሩ ከሆነ አውቃችሁ ተመራምራችሁ ህይወታችሁን ማዳን የምትፈልጉ ከሆነ መጽሐፍ ቅዱስ አንብቦ እኔ ላይ ስለሚደርስብኝ ነገር ዋኔቨ የፈለጋችሁትን ማድረግ ትችላላችሁ። ዶን ወሪ አምሬዲ። ለዛም ነው እኛ ጋር ሁል ጊዜ ትንሹም ትልቁም ኢየሱስ ኢየሱስ ኢየሱስ ኢየሱስ እያለ የሚሰብከው የሚዘምረው በእውነትና በመንፈስ የምናመልከው ለተቀራረጹ ምስሎች የማንሰግድበት ምክንያት ይሄ ነው ከመጽሐፍ ቅዱስ ጋር ያለን ቁርኝነት። እየጠበቃ ስለሆነ ስለምናነብ እውነትን ስለምንከተል መጽሐፍ ቅዱስን ለኦርቶዶክሳውያን ኦርቶዶክሳውያን መጽሐፍ ቅዱስን አያነቡም፣ እንዶም ጭራሹ ነው መጽሐፍ ቅዱስ የላቸውም ብለን ብዙ ጊዜ እንናገር ነበር። እና የንግግራችንን እንግዲህ፣ ሰሞኑን አንድ ቻሌንጅ ተጀምሯል በኦርቶዶክሳውያን ዘንድ። እሱ ምንድን ነው? አዎ ከቤተ ክርስቲያን የመጣው መጽሐፍ ቅዱስ አለች። መጽሐፍ ቅዱስ የለኝ፣ መጽሐፍ ቅዱስ አለ የለኝ እውነት ለመናገር ስለዚህ፣ ኦርቶዶክሳዊ ወንድምህን አሁን ኦርቶዶክስ ነኝ፣ አንድ ጥያቄ እጠይቅሃለሁ፣ መልሱን ካልመለስ መጽሐፍ ቅዱስ እሸልምሃለሁ። እንግዲህ ተመልከቱት፣ ልደተ ቃል ምን የሚል ቻሌንጅ ነው የጀመረው? መጽሐፍ ቅዱስ ለኦርቶዶክሳውያን የሚል ቻሌንጅ ጀምሯል። እንደውም የሄደ ያው እንደምታዩት፣ እየጠየቀ መጽሐፍ ቅዱስ አላችሁ ወይ ሲላችሁ የላችሁም። ኦብቪየስሊ እንዴት ይኖራችኋል ኦርቶዶክስ ከሆናችሁ። ለጴንጤው መንገድ ላይ ሄደ መጽሐፍ ቅዱስ አለ ወይ ብለህ ብጠይቀው ስድብ ነው ለምን ከተባለ ጴንጤው መጽሐፍ ቅዱስ አለው። ልክ የሆነ ሰው ጋር ሂደ ሰው ነው ወይ ብለህ ብጠይቀው ስድብ እንደሆነ ሁሉ ለአንድ ጴንጤ ሂደ መጽሐፍ ቅዱስ አለ ወይ ብለህ ብጠይቀው እየተሳደብክ ነው። ለምን ቢያንስ ቢያንስ ሁለት መጽሐፍ ቅዱስ አለው። አንደኛው ያው የሐምሳ አራቱ ትርጉም፣ ሌላው ደግሞ አዲሱ መደበኛ ትርጉም። ቢያንስ ይኖረዋል አንድ ጴንጤ ማለት ነው። ስለዚህ ከመቶ አንድ ሰው ነው ሜይ ቢ የሚገኘው መጽሐፍ ቅዱስ የሌለው በኦርቶዶክሳውያን ዘንድ ስንል ከመቶ ሰው ምናልባት መጽሐፍ ቅዱስ ያለው ሀያ ሰው ሊሆን ይችላል። አብዛኛው ሰው መጽሐፍ ቅዱስ የለውም ቢኖሮም አያነብም። አንዳንዱን ማጨራሽ መጽሐፍ ቅዱስ አለ ወይ ብለህ ብትጠይቀው፣ አዋ አለኝ ይላል። ከዛ እስቲ ያሳየኝ ስትለው፣ ውዳሴ ማርያም ነው ይዞልን የሚመጣው። በተለይ ክፍለ ሀገር ያለው ኦርቶዶክስ አብዛኛው በዚህ አይነት ህይወት ውስጥ እንዳለ እናውቃለን። ይህን ደግሞ እንደተቃል እንግዲህ ፕሩፍ ስላደረክልን በጣም ነው የምናመሰግነው። መጽሐፍ ቅዱስ ማን ነው የሰጣችሁ ማለት ጴንጤዎች፣ ይህን መጽሐፍ ቅዱስ ማን ነው የሰጣችሁ? ማን በሰጠው መጽሐፍ ቅዱስ ነው እየሱ ሲያድናል መዳም በሌላ ማንም የለም። ቅበር ጥሰ የምትሉት ይህ ሲጀመር ማን ነው የሰጠ? መጽሐፍ ቅዱስን የሰጣችሁ ማን ነው? ማን ነው መጽሐፍ ቅዱስን የሰጣችሁ? ለዚህ መልስ ያለው ጴንጤ አለ? ለዚህ መልስ ያለው ጴንጤ አለ ወይ? ይሄን መጽሐፍ ቅዱስ የሰጣችሁ ማን ነው ይሉናል ወዳጆቻችን። ስለዚህ ይሄን መጽሐፍ ቅዱስ የሰጠን ማን ነው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን እኔ ነኝ የሰጠኋችሁ ነው የምትለን። እኔ መጽሐፍ ቅዱስን ጠርዤ እ ለዚህ አርጌ አዘገጃጅቼ መጽሐፍ ቅዱስን የሰጠሁት እኔው ነኝ። እኔ ነኝ መጽሐፍ ቅዱስን ለመላው ለካቶሊክም በል ጴንጤ ጴንጤ ድሮኬታ ባቱ አምጥቶ ነው መጽሐፍ ቅዱስ የት የሚያውቀው መጽሐፍ ቅዱስ። እኔ ነኝ መጽሐፍ ቅዱስ የሰጠሁት ነው የምትለው ስለዚህ መጽሐፍ ቅዱስ የሰጠችን ኦርቶዶክስ። ምዕመኖቿ ስለ መጽሐፍ ቅዱስ ያላቸው ትምህርትና ግንዛቤ፣ ስለ መጽሐፍ ቅዱስ ያላቸው ነገር፣ ስለ መጽሐፍ ቅዱስ ያላቸው ትምህርት ምን ይመስላል አይተን መለስችን የመድኃኒታችን ኢየሱስ ክርስቶስ የተሰቀለበት ተራራ ስም ምን ይባላል? አማራጮች ልስተ ወይም የተንትናሉ። ሀ ደብረ ሲና፣ ለደብረ ብርሃን፣ አመሯ ደብረ ወርቅ ደብረ መጽሐፍ ቅዱስን ምን እንደሚል ማለት ምንድን ነው? እዚህ ውስጥ ያለው የሚለውን ነገር የማያውቁ ሰዎች ለእኛ መጽሐፍ ቅዱስን እኛን የሰጠናችሁ የምጠቅሱትን ዮሐንስ፣ ሉቃስ፣ ማርቆስ እኛንን የሰጠናችሁ ይህን ቅዱስ የእግዚአብሔር ቃል ከእኛን የወሰዳችሁት መልሳችሁ ለእኛ አትስበኩ ይሉናል። መጽሐፍ ቅዱስ ውስጥ ያለው ግን ሀሳቡ ምንድን ነው? በዚህ በእግዚአብሔር ቃል ውስጥ ምንድን ነው የተጻፈው የሚለውን ነገር ዘመዶቻችን አያውቁም። ለኦርቶዶክስ ወንጌል ምን ሰብከው፣ ዋናውና ትልቁ ጉዳይ ከከበረው ከእግዚአብሔር ቃል ውጭ ናችሁ ብለን ነው። ከእግዚአብሔር ቃል አንጻር ከቃሉ አንጻር ስትታዩ፣ ከእግዚአብሔር ቃል አንጻር እናንተ ወንጌል ልሰበክላችሁ የሚገባላችሁ ናችሁ። ቅሄማ ምን ያስፈልጋል? የእግዚአብሔርን ቃል አታቁትም። ይህን አንድ ህፃ ልጅ ማለት አንድ ጴንጤ ህፃን በጣም ትንሽ ድክ ድክ ያለ የህፃናትን ትምህርት እየተማር ያለን ጴንጤ እንደው ኢየሱስ ክርስቶስ የት ነው የተሰቀለው? የት ነው የሞተው? የት ነው የተያዘው? ትንትን ይተነትንልሃል ነው የሚለው ወዳጅ። የኦርቶዶክስ ልጆች ሲያድጉ ዳሴ ለቢ ስረማርያም ንግሎላልታ መላክ የትነብበለት እሑድ እያሉ ነው እንጂ ያደጉት፣ ከዘፍጥረት እስከ ራእይ ያለውን የእግዚአብሔር ቃል ጋር ሩቅ ናቸው። አይደለም ለእኛ ይህን መጽሐፍ ቅዱስ ልትሰጡን ቀርቶ መጽሐፍ ቅዱሱ ምን እንደሚል አታውቁም፣ አታውቁም። ምንም እኮ ይሄ ውሸት አይደለም። እግዚአብሔር ቃል ምን እንደሚል አታውቁ። መጽሐፍ ቅዱስ ላይ ያለውን ሐሳብ አታውቁ። ለኛ መጽሐፍ ቅዱስ መስጠቱ እሱ ሩቅ ነው። እንዴት ነው የማታውቀውን ነገር ለኛ የምትሰጠን? አታውቀውም እኮ አንተ፣ ይሄ ምን እንደሚል ውስጡ ምን እንዳለ እኮ አታውቅም። ስለዚህ ከዛሬ ጀምሮ እኛ ነን መጽሐፍ ቅዱስን የሰጠናችሁ እንዳትሉ፣ ጸጥ። መጽሐፍ ቅዱስን እናንተ ለኛ አልሰጣችሁንም፣ አልሰጣችሁንም። መጽሐፍ ቅዱስ የእግዚአብሔር ሕያው የሆነ እስትንፋስ ያለበት ከሐዋርያቱ ጀምሮ ሲቀባበል የመጣ ከዛ ቤተክርስቲያን አባቶች ዘንድ ለእኛ የደረሰን ያው የሆነ ያልተበረዘ የእግዚአብሔር ቃል ነው። የትኛውም ተቋም ይህንን መጽሐፍ ቅዱስ ላንሰጥ ልል አይችልም። ሲጀምርም የእግዚአብሔር ቃል መጽሐፍ ቅዱስ ውስጡ ምን እንደሚል ምን አይነት ሐሳብ እንዲያዘ ምን አይነት ትምህርት እንዳለውም አታውቁም ስላችሁ ባይዘ አለማወቃችሁን በአደባባይ እየታወቀ ስለሆነ ነው። አንድ ገድል ላይ ያለ ሐሳብ አንድ ደግሞ የሆነ ነገር ላይ ያለ ሐሳብ ቢሆን ኖሮ ይህን ማንም አይችላችሁም። መጽሐፍ ቅዱስ ላይ ያለውን ነገር ግን አታውቁም። ጸጋና ሰላም ይብዛላችሁ።